አሳየሽ ማይክ፣ ከፈለግሽ አየሽ። እሺ፣ በመጀመሪያ ከስሙ እነሳ ሙሐመድ የሚል ቃል ቃል በቃል መጽሐፍ ቅዱስ ላይ እናገኛለን። እሱ ላሳይሽ መጀመሪያ። አይሽ ሱስ ደስ ነው የሚለኝ ነው እኮ አየሽ። እንደ እሱ ከሆነ እኔ ደስተኛ ነኝ። ደስተኛ ማሳያ አንቺ እንዲጠቅምሽ ነው እኔ የማሳይሽ አንቺ እውነትን ህይወት ነው ይ ህይወት ነው በጣም ጥሩ እንግዲህ መጽሐፍ ቅዱስ እንደምታውቂው ብሉይ ኪዳን መጀመሪያ የተጻፈው በምን ቋንቋ ነበር በዕብራይስጥ ነበር የዕብራይስጡን ሄደን ቀጥታ ወደ አማርኛ እንቀይረዋለን እዚህ ጋ ከሆሪዘንስ ድረስ እናያለን ጋ እንግባ እና ሰንጎር ስለሞላ እንገባለን ሙሐመድ የሚል ቃል እዚህ ጋር እናያለን ማለት ነው። እንመልከት ሶንግ ኦፍ ሰለሞን አምስት አስራ ስድስት ሶንግ ኦፍ ሰለሞን ይላል በአማርኛው መኃልየ መኃልይ ዘሰሎሞን ነው ነው። መጽሐፍ ቅዱስ ላይ ባይብል ነው። ይኸው ይህን አሁን እዚህ ጋር መኃልየ መኃልይ ዘሰሎሞን ዕብራይስት ይላል ወደ ዕብራይስቱ ቀይረ እንመልከተው እዚህ ጋ ሂብሮ የሚለው ጋር እንጫናለን። እዚህ ጋር ያው ሂብሮ ላይ ሙሐመድ ይላል። ይሄ ቃል ቀጥታ ሄብራይስትን ቃል እንወስደው እና እናደርጋለን። እዚህ እናስቀምጥ። ሄብራይስት ቃል ይታይሻል? ያ ያ እየተከታተልኩ ትንሽ ፈሪጋነሽ ያ ነው። አዎ፣ እየተከታተልኩ። አንተ ወደ አማርኛ እንቀይር። አዎ ትራንስሌት ያርካው ወደ

ሌላ ነገር ልጨምርልሽ እንችላለን ግን ይህ በቂ ስሙን ካየሽ ይበል ኢየሱስ ክርስቶስ ሌላው እርስ በኋላ ስለሚመጣ አካል ይናገራል። ሁሱ አንዴት አስገባኝ አንዴት አስገባኝ። ገብተሻል ለማለት ያንተ ሀሳብ እንዳላቋርጥ ብዬ ነው። እኔ መሀመድ ባይብል ላይ መኖሩ አለመኖሩ ሳይሆን የመሀመድ ታሪኮች ለዓለም የተሰራ የሆነውን ሁኔታ ለምን መጽሐፉ መጽሐፍ ቅዱስ የክርስትና እምነት ለምን አልተናገረለትም? ለምን አላወራለትም እንጂ የስሙን መገኘት። አረ እኔ የፈለጉት ግን፣ አሁን አንተ ያሳየኝ ሰለሞን ላይ ንጉሱ ሰለሞን ላይ ቁጥሩና ቁጥሩን ቁጥሩንና ቦታውን ጥቀስልኝ። ኢቭን ደግሞ ያሳየኝ እሱ ባይብል ምን ባይብል ነው ያው፣ የእንትን ህብራይስጥ ጽሁፍ ስለሆነ ምን አይነት ባይብል ነው? እኔም አውርጄ ይህን ነገር ማየትና መጠቀም እንድችል ከዛ ወደ ትክክለኛው ማንነት ውስጥ መምጣት እንድችል እንድትረዳኝ ስለፈለግኩ ነው ይህን ጥያቄ የጠየቁት። ባይብል ሀብ ባይብል ሀብ ላይ ገብተሽ ከወዲዘ ፍጥረት እስከ ራዕይ ድረስ አለ። ከዚያ በኋላ ሰንዶ ስለሆን ስድስት ገ ሙሐመድም የሚል ቃል አለ። ሙሐመድ የሚላል ያን ቃል ወደ አማርኛ ስትቀይሩ ሙሐመድ ይላል። ቃል በቃ እንዳሳየዎች ማለት ነው። ደግሞ የተነገረውን ስለ እርሳቸው ደግሞ የተወሰነ ላሳየሽ። ታሪካቸው ለምን አልተነገረላቸውም ያልችላል የሚያደጉው አድርገውም ያለፉትን ሁኔታ መጽሐፍ ነበረበት መኖር ነበረበት። የሁልጊዜ ጥያቄ ነው። ሁሱ ከየት እንጀምራለን? እዚህ ጋ እዚህ ጋ ተመልከቱ። ቁሪ፣ ዘዳግም ምዕራፍ 23 ይቅርታ፣ ምዕራፍ 18 18 ላይ ይታይሻ፣ ከኔ ጋር ነሽ። ያው ከወንድሞቻቸው መካከል እንዳንተ ያለ ነብይ ያስነሳላቸዋለሁ። ለሙሴ ምን አለው? ከወንድሞቻቸው መካከል እንዳንተ ያለ ነብይ ያስነሳላቸዋለሁ ይላል። አለዚህ ጋር ማን ነው እዚህ ጋር እንዳንተ ያለ ነቢይ ያስነሳላቸዋለህ የተባለው? ከተባለ እንግዲህ ቃል በቃል አምላክ አላህ ነቢዩ ሙሐመድን ሰለ ላ ለ ሰለምን እንደ ሙሴ ያለ ነቢይ ነው ብሎ ይገልጻቸዋል። አንድ ጊዜ እዚህ ጋር በቁርአን ላይ አላህ እንደ ሙሴ ያለ ነቢይ ተብሎ ያ ቃል በቃል አላህ በቁርአን ላይ ይጠቅሳቸዋል። በሱረት ሙዘዝ ላይ ነው። ሰው በዛ የሚያመሳስላቸው ነገር ደግሞ እዚያው መጽሐፍ ቅዱስ ራሱ ባስቀምጠው ነው እንዴ? ምን ይላል እዚህ ጋር ይታይሻል እኛ በእናንተ ላይ መስካሪ መልእክተኛን ወደ እናንተ ላክን ይላል። እሺ እኛ በእናንተ ላይ መስካሪ መልእክተኛን ወደ እናንተ ላክን ይላል። ማናቸው? ወደኛ እኛ የተላኩት ነብስ ላ ሰለም ከማን ጋር እንጻጽራቸው? ወደ ፈርዖን መልእክተኛን እንደላክን አለ። ወደ ፈርዖን የተላከው መልእክተኛ ማን ነው? ሙሴ ልክ እንደ ሙሴ ያለ ነቢይ ብሎ አላህ ቁርአን ላይ ቃል በቃል ጠቅሷቸዋል። ነቢ መሐመድ ስ ላ ስለም ለሙሴ ዝም ብሎት ነበር፣ እንደ አንተ ያለው ነቢይን አስነሳላቸዋለሁ ብሎ ነበር። ኦኬ። አይ እስራኤላዊ ነቢይ ነው እንዳይባል እስራኤል ምድር ሙሴን የሚመስል አንድ ትም ቦታ ላይ አልተነሳም ብሎ እዛው መጽሐፍ ላይ ተመልከቱ እንደሚናገር ማለት ነው። እስራኤላዊ ነው እንዳይባል ምን አለ? እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ ያለ ነቢይ ከዚያ ወዲህ በእስራኤል ዘንድ አልተነሳም ይላል። ያው እስራኤል ዘንድ ሙሴን የመሰለ ነቢይ አንዲትም አልተነሳም ብለው ጽፈዋል። ታዲያ ከማን ነው? ከእስራኤል ውጭ እንደሆነ እየገለጸልን ነው። እስራኤል ላይ ምንም ሙሴን የሚመስል ነቢይ አልተነሳም ማለ መስፈርት አስቀመጠ። እዚህ ጋር ገብቶሻል። እግዚአብሔርን ፊት ለፊት እንደ ሙሴ እንዳወቀው ይላል። ሙሴ ነው ቃል በቃል አምላክን ያናገረው አይደለም። ታዲያ እስከ ሙሴ በኋላ አምላክ ቃል በቃል ያናገረው አካል ከተባለ እንደ ሙሴ ያለ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አላህ ቃል በቃል አናግሯቸዋል። ሙሴን እንዳናገረ ሁሉ እርሳቸውን ያናግራቸዋል። ስለዚህ የሙሴ አይነት ሊባል ዘንድ አምላክ ፊት ለፊት ቃል በቃል የሚያናግረው አካል መሆን አለበት። ከእርሱ በኋላ የሚመጣው ነቢይ መሐመድን ያናግሯቸዋል ወይ ቃል በቃል ያለማንም መካከለኛ? አዎ አናግሯቸዋል። ሰለላሁ አለይሂ ወሰለም። ዛሬ የምንሰግዳቸውን አምስት አውቃት ሶላቶች ነቢዩ መሐመድ ሰለላሁ አለይሂ ወሰለም ወደ ሰማይ ከሄዱ በኋላ አላህ ያለማንም መካከለኛ ቃል በቃል አናግሯቸው ነው የሰጣቸው፣ ሙሐመድ ሆይ እያለ። እነሆ እነዚህን አምስት አውቃት ሶላቶች በአንተና በትውልዶች ላይ ግዴታ አድርጌ ያለውን እያለ ያዛቸዋል ማለት ነው። እርሳቸውም አያረቢ አቤቱ ጌታዬ ሆይ ከፊፍ አን ምቲ ከትውልዶች የቀንስልኝ እያሉት ያው እንደ ሙሴ ሲል ጊዜ ምን መስፈርት አስቀመጠ? ልክ ሙሴ አምላክ እንዳናገረው አምላክ የሚያናግረው ነቢይ መሆን አለበት ማለት ነው። ቻል አለ። ይህ ነው። ከዚያ በኋላ ሌላውን ምሳሌ ሌላ ምልክቱን እዛው ላይ ሌላኛውን ምልክቱ ሲገልጽልን ወይላል ሌላኛውን ምልክቱን የዚህን የሚነሳውን ነቢይ ምልክቱን ምን ብሎ ይገልጻል እንመልከተው። ያው እና እዚህ ጋር ወረድ ብለን እዚያው እንዳንተ ያለ ነቢይ ያስነሳላቸዋለሁ ካለ በኋላ ቃሌንም በአፉ አደርጋለሁ አላ። ያ ነቢይ ቃል በአፉ ነው የሚደረግለት። አያነብም፣ በአፉ ነው የሚደረግ። ያ ማለት መልአኩ መጥቶ ያነብለታል፣ ያንን ይዞ በቃሉ በአፉ ያነባል። በአፉ ነው የሚደረግለት እንጂ የሚያነባው አይደለም። ያዘዝኩትንም ቃል ሁሉ ይነግራቸዋል ይላል። ነቢዩ ሙሐመድ ስለ ላ ስለም የህይወታቸው መጨረሻ ላይ ምን አሉ? አላሁመ ኢኒ ቀድ በለቅ አላሁመ ተሻዳ። አምላክ ያና ሆይ አድርስ ያልከኝን ያዘዝከኝን ቃል ሁሉ አድርሻለሁ እያሉ ይናገራሉ። ያዘዝከውን ቃል ሁሉ ይነግራቸዋል ብሎ መሰክራለሁ። ያሽም ከዚያ ቀጥሎ ምን አለ? እዚህ ጋ ነው አሁን ሌላኛው ትልቁ ምልክት። በስሜም የሚናገረውን ቃሌን የማይሰማውን ሰው እኔ በቀልለት አለው አለ። እንግዲህ ይህ ነብይ እዚህ ጋር የተገለጸው የሚሰጠው መለኮታዊ መጽሐፍ ከአምላኩ ዘንድ በአምላክ ስም ብሎ የሚጀምር መሆን አለበት ማለት ነው። በስሜም የሚናገረውን ቃሌን አለ። በአምላክ ስም ብሎ የሚጀምረው መለኮታዊ ቃል ዓለም ላይ የማን መጽሐፍ ነው? ነጅማ ቁርአን እኮ ነው። ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የተሰጠው መጽሐፍ ነው። ያው በስ በአምላክ ስም ነው የሚጀምረው። የሚሰጠው ቃል እራሱ በስሜም የሚናገረውን ቃሌን አለ። በአምላክ ስም ብሎ የሚጀምረው ቃል የማን ቃል ነው? የተሰጠው መጽሐፍ ቁርአን እንዳለ በሙሉ ቁርአንን ብታያቸው በአምላክ ስም ነው የሚጀምሩት አይ መጽሐፍ ቅዱሶች ናቸው እንዳንል በአምላክ ስም አይጀምሩም በፍጹም ዮሐንስ ወንጌል ማርቆስ ወንጌል ሉቃስ ወንጌል ማቴዎስ ወንጌል በእንደዚህ ብለው ነው የሚጀምሩት ከዚያም ሲጀምሩ ምን ይላል የከበር ክቴዎ ፍሎሶፊ ምናምን ምናምን ይላል እንሻላ አይደለ እንደዛ ነው የሚሉት ይሄን ማየት እንችላለን እዚህ ጋር ለምሳሌ ከእርሱ በኋላ እነዚህን መጽሐፍ ስናያቸው ጊዜ ሉቃስ ወንጌል ምዕራፍ አንድ ቁጥር አንድ ነው በአምላክ ስም ይጀምራል አይጀምርም ሉቃስ ወንጌል ምዕራፍ አንድ ቁጥራል የከበርክ ቴዎፍሎስ ሆይ ከመጀመሪያው በአይን ያየ የቃሉ አገልጋዮች የሆኑት እንዳስተላለፉለን እያለ ነው የሚጀምረው። ቁርአንንስ እስኪ ለነቢዩ መሐመድ የተሰጠውን በማን ስም ይጀምራል ብለን ካለን በአምላክ ስም ብሎ ነው የሚጀምረው። ገና የመጀመሪያው ምዕራፍ እንክፈተው። የመጀመሪያው ምዕራፍ እንክፈተው። ያው የመጀመሪያው ምዕራፍ ገና ቁርአንን ስትገልጭ ጊዜ በአምላክ ስም እጅግ በጣም ርኅሩህ አዛኝ ብሎ ይጀምራል። ያው ሱረቱል ፋቲሃ ይታይሽ ከኔጋነሽ ያ የተሰጣቸው ቃል በማን ብለው ይጀምራል? በአላህ ከአንተ ጋር ነኝ፣ እየተከታተልኩ ነው። ያው በአላህ ስም እጅግ በጣም ርኅሩህ አዛኝ በሆነው እያለ ይጀምራል። የሚጀምረው በአምላክ ስም ነው የሚሰጠው ቃል ያ ነቢይ ማለት ነው። ከማን ነው በአምላክ ስም የሚጀምር ቃል የተሰጠው ነቢይ? ሙሐመድ ስለ ላ ስለም ሌላም ሌላም በርካታ በረከቶች አሉ። እነዚህ ይወጣሉ ግ ዛሬ በትቻ በተወሰነ መልኩ ያው ሙሉ ለሙሉ ብዬ ባልልም ይገባል። ያው የነበርኩበት ቆይታ እምነት ቆይታ ቻሌንጅ ሊያደርገኝ እንደሚችል ያው ትረዳኛለህ ብዬ ተስፋ አደርጋለሁ። ግን ያው ሁልጊዜ ታስፈልገኛለህ። በእንደዚህ አይነትም ሰዓት እገባለሁ በውስጥ መስመርም ተገናኝተን እንደዚህ ዲቴል ብታ እንደዚህ በቃ ልገባኝ በሚችለው መንገዶች ውስጥ ልታስረዳኝ በቃ ሆነ የሆነ ደረጃ ውስጥ ብታመጣኝ የምፈልግ ሴት ነኝ። ለማንኛውም አድርነኝ እንላ በጣም አመሰግናለሁ። አላ ይጨምርልህ፣ አላህ ያብዛልህ። እ ይህ ትልቅ አገልግሎት ነው እንደቀራ የውይይት መድረክ አይደለም። ይሄ ሰዎች ከስህተታቸው የሚመለሱበት ማንነት ነው። እሱ በዚህ አጋጣሚ በጣም ቴንኪው ሶማች ብለስቱ አላህ ቢኮዝ ኦፍ ሰዎች የሚድኑበትን ህይወት ነው እየተናገርክ ያለው። ሰዎች ስህተት ሊሆን ይችላል ግን፣ ከዚህ ነገር ይሄን ነገር ብሎ እንደዚህ ኮምፔር አድርጎ ሰው በሚገባው ልክ ማስረዳት ቀላል ነገር አይደለም። ያንተ የእምነት አቅም ይጠይቃል። አላህ ይጨምርልህ ነው የምልህ እኔ። አላህ ያብዛልህ። በጣም አመሰግናለሁ።